የደብረ ታቦር ደብረ ሉላን መድኃኒዓለም የአራቱ ጉባኤ ምስክር ጉባኤ ቤት ምንድን ነው የሰነቁ ዩኒቨርሲቲው ላይ ያሉ ምሁራን ከዚያው ከቤታቸው ሄደን በመግባባታችን እኛ ለምንቀርጸው ፕሮጀክት በባለቤትነት እንዲሰሩት እድል ፈጥሮልናል። በርካታ የአብነት መምህራን ጉባኤ ቤታቸውን እያጣፉ እየመጡ የተለያዩ ሌላ ስራ ውስጥ የገቡበት ሁኔታ አለ። ከአንድ መቶ ዓመት በላይ ተቋርጦ ቆይቷል። ጉባኤ ቤቱ ያገኘው ጠቀሜታ የወሰዳቸው ተሞክሮች ምን ይመስላሉ? ቢያንስ የምስክር ጉባኤ ቤቶች ተጠሪነታቸው ለጠቅላይ ቤተ ክህነት ቢሆኑ ደስ ከተለመዱት ጉባኤ ቤቶች ውጣ ባለመልኩ ማህበራዊ ፋይዳ ያላቸው ሰዎች እንደሚሰሩ ሰምቻለሁኝ። ይሄ የሃይማኖት ጉዳይ ነው። የቤተ ክርስቲያን የነገ ህልውና ጉዳይ ነው። የጉባኤ ቤቱ የነደፋቸው ግዙፍ ፕሮጀክቶች ምን ምንድን ናቸው? የተማሩ ወጣቶች እየመጡ ሲመጡ ከዚያው ለመድኃኒት የሚሆኑ እጽዋት ተተክለዋል። እዚያው ሆስፒታሉ አለ። እዚያው እየተቀመመ እዚያው ማከሚያ። በተለይ ጉባኤ ቤቱ ለሌሎች የዓለማችን ክፍሎች የመጡ ኦርቶዶክሳውያን ወጣቶችን አጠቃላይ ኦርቶዶክሳያን ያማከለ ስራ አንድ ላይ ምን ያስባል ጉባኤ ቤቱ ስንጀምር አብረን የጠረፋማ ተማሪዎችን አብረን ጀምረናል። እነዚህ የጠረፋማ ተማሪዎች ሃያ አንድ ተማሪዎች ናቸው። ሃያ አንዱ ተማሪዎች ከ ሃያ አንድ ቦታ የመጡ ናቸው። ብዙ ጊዜ ጉባኤ ቤቶቻችን ላይ እንደዚህ አይነት ነገሮች አይስተዋሉ። በእነዚህ በታላላቁ አባቶች ቦታ አንድ ሕፃን ተቀምጧል ማለት ነው።